ሁሌም እፈልግሃለሁ ኢየሱስ፣ በጠዋት በማታ እፈልግሃለሁ፣ በቀን በምሽትም እፈልግሃለሁ። በህልውና ውስጥ መኖርን እፈልገዋለሁ፣ በመንፈሴ ውስጥ መስመጥን ሁሌም እናፍቃለሁ። አንተን መፈለግን ራሱን እፈልገዋለሁ፣ አንተን መናፈቅን በጣም እፈልገዋለሁ። አንተን መከተልን እኔ እወደዋለሁ፣ ከአንተ ጋር መዋልን እኔ እፈልገዋለሁ። ኢየሱስ የአንተ አብሮነት ሰላም ይሰጠኛል። ኢየሱስ የአንተ መገኘት ህይወት ይሰጠኛል። ኢየሱስ አንተ ባለህበት ሁሌም ደስታ አለ። ኢየሱስ አንተ ባለህበት ሁሌም እረፍት አለ። አንተ ብቻ አብረኸኝ ሁን፣ አንተ ብቻ ከጎኔ ሁን፣ አንተ ብቻ ልጄ አለው በል፣ አንተ ብቻ ችላ አትበለኝ። አንቴ ከኔ ጋር ስትሆን በረከት ይከተለኛል። አንቴ በቤቴ ስትገባ ሰላም በልቤ ይሞላል። አንቴ በልህበት ደስታ ፍጹም ይሆናል። አንተን እፈልገዋለሁ ሳገኘም እጠግባለሁ። አንተን እፈልገዋለሁ ሳገኘም እረካለሁ። አንተን ለመከተል ራሴን ክጀዋለሁ። አንቴን ለማግኛት ሁሉንም ፍቼዋለሁ። አንተን ለመከተል መስቀሉን ተሸክሜዋለሁ። አንቴን ለማግኘት የሚጠቅመኝንም እንደማይጠቅመኝ ቆጠረዋለሁ። አንቴ ከሁሉ ትበልጥብኛለ አንቴ ለኔ ከማንም ትበልጣለ። ኢየሱስ ለኔ የህይወት ዋናዬ ነ ኢየሱስ ለኔ የልቤ ንጉስ ነ ኢየሱስ ለኔ የልቤ ዋና ነ አንቴ ለእኔ ትበቀኛለ ኢየሱስ ነፍሴን ታሳርፈኛለ ኢየሱስ ለነፍሰ እርካታዬ ነ ኢየሱስ ለእኔ መኖሪያ ይኔ ኢየሱስ ለእኔ ማረፊያ ይኔ። ኢየሱስ አንተን ሁሌም ፈልገዋለሁ፣ አንተ ለሁሌም ታስፈልገኛለህ። ኢየሱስ ያላንተ ለእኔ ህይወት የለም። ኢየሱስ ካላንተ ለነፍስ እርካታ የለም። ኢየሱስ ካላንተ ለነፍስ እርካታ የለም። ገና ከሌሊቱ ጎህ ሳይቀድ በጧት ጌታዋን ፍለጋ ፊቶን ይዛ ስትሮጥ ብትሄድም ፈጥና በቦታ የለም አጠች። ባስቀመጡበት ስፍራ ፍቅሯ የበረተች ፈላጊ ከልቧ አይኗ ስታንከራትት በፊቷ ብቅ አለ። ራሱን እንገለጠላት ማርያም አላት ረቡኒ አላች። ከልብ ለሚፈልጉት ሁሌም ትገኛለህ። እኔም ሁሌም እፈልግህ አለው ከልቤ። እኔም እናፍቅሃለሁ ዘወትር ከነፍሴ። ነፍሴን የምታረካው ኢየሱስ አንተ ነህ። ልቤን የምታሳርፍ ኢየሱስ አንተ ነህ። ተገለጥ ለእኔም ጥረኝ በስሜ የኔ አስተማሪ ኢየሱስ ሁሌም እፈልግሃለሁ።